እስር እዚህም ላይ እንደዛው ጭናዳ እዚህ ጋር ጭናዳ ስላለ ትንሽ በቃ አለ። እሺ እንዴት ነው አሁን፣ ጥፍጥናውን ይቀመሳል?

አሽቱት አሽቱት ልበላችሁ እና ከዚህ በኋላስ ከዚህ በኋላስ ምንም አያስፈልግም። በቃ ተነጠረ። ብስ ብስ ብስ እሺ፣ ተመልካቾች ይህን ይመስላል እንግዲህ ለእኔ የተነጠረልኝ ቅቤ ይህንን ይመስላል። እና በምንድን ነው የምበለው? በፈለክበት። እሺ፣ እበላለሁ አይደለም። በፈለክበት አይነት ስቲ ከወጥና ከገንፎ ውጭ ሌላ አለ። በዳቦ ይበላል። እሺ፣ እሺ፣ ቴንኪው፣ እናመሰግናለን። ያው እስካሁን ላሳየሽን ነ ወዳችኋለሁ። በያቸው ደግሞ ቆም ብለሽ ነው እንጂ ጀርባ ሰጠሻቸው እኮ ምንድን ነው? አይ እንደው ስራ ላይ ተሆሰ አሽሩ ወዳቸዋለን። ካሁን በኋላ ይላልም እኔም እንወዳቸዋለን። ካሁን በኋላ ዩቲብ ነው፣ ዩቲብ ነው፣ ዩቲብ ነው፣ ዩቲብ ነው ቲቭ ነው የሚባለው። ቲቡን እንሰራለን እናድላል። በጣም ዘግይተናል አሁን ይቅርታ አድርጉልን። እንግዲህ አሁን በኋላ ደግሞ እንሰራለን ነው።